ሰላም ሰላም፣ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለው ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ንጋብል ሰላም ነው አልሐምዱሊላህ። ሰላም ናችሁ እያላችሁበት ብዙ ትበል። ዛሬ ማማታ ይዤላችሁ መጥቻለሁ። እንግዲህ ያው ማታ እንደቀጠለ ነው እላችኋለሁ ዛሬ ደግሞ ጅዳችን መጣሁት። ያው ማታ መቼም አቢባ ቤት የገባ ሰው ያስተውሳል። የተቀ- የመቃወም ነገር ሐሳቤን ልገልጽ ብዬ ነው የመጣሁት ማለት ነው። እና ፍቅር ዲዛይን የሚባል እና ሰልያና የሚባሉ እያወሩ ነበረ። እና የነሱን ሐሳብ ነው ለመግለጽ መጣሁት። ግን ያቺ ሶሊያና የምትባለው ሴትዮ ማለት ነው፣ ግን ሰው ናት፣ ሰው ናት እንዴ? ውሳ ሴትዮ ቆይ፣ ሱብሃንአላ። በሰው የኔ ያክል ምቀኝነት፣ የኔ ያክል ምቀኝነት፣ የኔ ያክል ምቀኝነት ይዛታል። ሱብሃንአላ።

የተከራከሩ ያለ ሀቢባ አምጥታ በይ ሶ ታሰማለች። ድምጿ እራሷ ነች። ከዛ ምን ቢል ጥሩ ነው ከፍቅር ሰሜን የሚባለው ሰው የተከራከሩ ያለ። ከዛ በቃ በቃ አለችና በቃ በቃ አለችና ሊወጡ ሲል እንትን ልትል ሲል ማስረጃ አምጪ ምናምን ያላት ያለ ማስረጃ ልስገፍተስ ልሳውታ ሂደች ማለት ነው። ለሰማ እኮ ነው ማስረጃ ስተፍርላ እንዴ ተበቀን እንግዲህ፣ ከእንደዚህ አይነት ነገር ላቻለ እንደዚህ ያደረኩበት፣ እንደዚህ ያደረኩበት እያለች፣ አረ ሴቶች ከዚህም ከዚህም እኮ ጠመዱት። ሰው ይሁን ወይ ከይስ ባለላ ሀበሻ ግን ምቀኝነቱ ምቀኛት አይደለም። ሀበሻ ውይ፣ ለዛ ነው እንደዚህ ወደ ኋላ ያቀራ ነው። ምቀኛ በነሆን እኮ ከሀገራችን ማንሰደድም ነበረ። ግን የእርሰ በራሳችን ምቀኛ ስለሆነ ከሀገራችን እንሰደዳለን። ያ ረቢ ረብስሚላ ምን አይነት ሆነች። ግን አሁን ነጋዴነት ምናምን ይባላል አይደል? አሁን የሳን ልብስ ሰው አምኖ ይገዛታል። እሷን አሁን ሰው አምኖ ይጠጋታል። አረ ብስም እላሂ ወላሂ፣ እችን መተተኛ እችን መተተኛ ማለት ነው። አረ ብስም እላሂ ይጠብቃል። ከእንደዚህ አይነት መተተኛ ጓደኛ ሰው አላህ ይጠብቃል። አሁን እኮ ሰው ማመን አልቻልነው። ሰውን ማመን ተውን። እኮ እኔ ዋላሂ ልጁ እንዴት እንዳሳዘነኝ ያለቀሰ ይሄ ያለቀሰ የላ አጋጠመኝ ነገር የለም አለኩ በዚህ ንት ውስጥ ማለት ነው ላይ እሱን ሊጢሉ የማያረጉት ጉድ የለም፣ የማይሄዱት ጉድጓድ የሚያምጡት ከኢትዮጵያ የፋንዲ ፋንዲ የህያ ፋንዲ እሱን ለመጣል እሱን ሽባ ለማድረግ ብቻ እሱን ለማሳበድ። ከባድ ነው ብቻ ወላሂ አላህ ይጠብቀን። ከእንደዚህ አይነት ሰው አላህ ይጠብቀን ይቻላል ይጠብቀን። ግን እንደዚህ አይነት ሙሲባ ሰው ለብለው ላቆቡትላ እዚህ አይነት ነገር በሀገሬም የለም በሀገሬም የለም ትላለች። በባህል በብሔር የለም ምናምን ትላለች። እንደዛ ስትል በብሔር አትደበቂ ያለቻት ሐቢባ ብሔር አይደለም የጠራሽ፣ ቦታ ስም ነው የጠራሽው ያለቻት። እውነታን ነው። እንደዚህ በብሔር የተጠብቃ በሃይማኖት በብሔር የሚጠበቁ ሰዎች ግን አይገርሙ። ሰውን ይገርም። ወላሂ እሷን እንዳ እሷ ልክ ይሄን አክል ሰውን ለመጣል ይሄን አክል ይሄን አክል ራ ላይ ይጠብቃል። እሳናን ማን ይጠጋታል? አሁን አጠገባ ማን ይደርሳል? ይሄን አክል መተት ሞኝ ናት ወላሂ እሷን እንዳ ሞኝ ሞኝ መጨረሻ ሞኝ ማለት ነው ያደረገችውን ነገር አውጥታ ዝርግፍ አርግታ ስትናገር፣ አሁን እሱን እናዋረዳለን ብሎ ተሰብስቦ ቢመጡ በራሳቸው እጅ ተዋረጁ። እላ ዋረዳቸው ግን ሐቅ አለው። ሰው እንደዚህ ነው። አንድ ነገር ሲያደርግ፣ ለሰው መጥፎ ነገር ሲያስብ በራሱ ይገለበጥበታል።

እደራሳቸው ወደቁ። እሱን እንጥላለን ብለው ተሰብስቦ ሲመጡ ፈጣሪ ደግሞ ወርዶ ጣላቸው። ያለ አሁን ልጆች ያስያድኩ ልጅ አላት አሉ። እሺ ሲያድኩ ሲን ቪዲዮ ያይቱ ው ያንተ ተጠብቀን የወሊያውን ተጠብቀው ከእንደዚህ አይነት ማዋረድ ተዋረዱ እኮ ተዋረዱ፣ ተዋረዱ፣ ሁላችሁም ተዋረዱ። ወደ እርሱ እናወርዳለን። በዚህ ልክ ምቀኝነት። ያገባሽ ሲፈታሻለ ያወለደሽ ምን ያረግሻል? ይባላል። የሀገራችን ሰዎች ይላሉ ምቀኝነት መተት ከምንም በላይ መተት ከባድ ነው። መተት የሚባል ሴጣን ለሽ ሰውን ለመጣል ከኢትዮጵያ ተሸክሞ ወደ ድባይ ይሄዳሉ። ሰውን ለመጣል ሰውን አውርቶ ለመጣል ብቻ ማለት ነው። ወላ ሰውን አላ ከልጣላ፣ መቼም አይወድቅም። የሚጥለው መላህ ነው፣ የሚያነሳው መላህ ነው። ግን እነሱ ተደራጅቶ እሱን ጥላለን ብሎ ተደራጅቶ በዚህም በዚህም ሲመጡ ተዋረዱ፣ ተዋረዱ፣ ተዋረዱ ያላዋረዳቸው የአረቢያን ተጠብቀን፣ ከእንደዚህ አይነት መተት የአረቢ ጠብቀን። ወላሂ አሁን እኮ ሰውን ማመን አልተቻለም እኮ ሰውን ማመን አልተቻለም፣ ጓደኛ ማመን አልተቻለም። እንዴት ነው የምንኖረው? እንዴት ነው ሰውን የምንጠጋ? በዚህ አይነት በዚህ አይነት እንደዚህ በመተት ታማ ወላሂ የሚያስመልሰው ነገር ሲያሳዝን ሲያሳዝን ወላሂ፣ ልጁ ከእነሱ ከስር ስር ያረጉበታል፣ ማታት ያረጉበታል። ለካ የአረቢያን ተጠብቀን ከዚ ቪዲዮን ሰብስክራይብ፣ ላይክ፣ ኮመንት ማድረጋቸው እንዳትረሱ። አበረታቱኝ ላችኋለሁ በሌላ ቪዲዮ እንመለሳለን። ባይ ባይ። ቻው፣ ደህና ሁኑ።